ፈትቼ ነው ማገባው። ይፈታሽ እና ያገባኛል። ይሄን አከካ እንዴ፣ ትላንት አለው ብሎ ማበድ አለ እንዴ? ኦፍኮርስ ኮርስ ትላንት ይኖረዋል፣ ኦፍ ህይወት ይኖረዋል። እኔ አንድ ሺህ ትላንት አለኝ አይደል እንዴ? አንድ ሺህ ትላንት አለኝ እኮ፣ እኔ ብዙ ያሳለፍኩት ህይወት አለ። ምን አባሽ ነው ለዛም ለዚህም ለዛም ለዛም ፎቶ ምታዲው ማን ይሰማሻል? ፎቶ ጋር ነው የቀረሹ ከፎቶ ጋር ከትዝታው ጋር ኑሪ፣ ሰውየው ግን አብሮሽ የለም። ከትዝታው ጋር ነው ያስቀረውሽ። ከትዝታው ጋር አለሽ ቁጭ ብለሽ ኑሪ በቃ ከትዝታው ጋር እኔ እንዲህ ወሬ ተወራልኝ ተጻፈልኝ ምናምን ብዬ ድብድብና ጭቅጭቅና እንትን ውስጥ ምገባ ሴት መስርኩሽ? እንዴ አይደለሁም እኮ ኤክሶቼ እንዴት እንደምናፍቃቸው ብታውቂ። ሳልጠግብሽ ተለየውሽ ባለማወቅ አመለጥሽኝ አንድ ድል ስጭኝ የምባል ሴት ነው እንኳን ይሄ እጄ ላይ ያለው አይደለም፣ የሄዱት ነው። ምንሽ ልጋጋም? አይደለም አሁን የመጣችሁት ልጋጋም ሴቶች። ሰው እንዴት ቦይፍሬንዱ ወይም ኤክሱ ወይም የድሮ ባሉ የያዛትን ሴት ያወራል? በጣም ሞት እኮ ነው። ሴቶች እንደዚህ እንዳታደርጉ። ቺት አድርጎብሽ እንኳን ቢመጣ ኔቨር፣ ከሴቷ ጋር እንዳታወሪ፣ አስወር እንዳታወሪ። ይሄ ክብር አይደለም። ወንድ ካሳደጋችሁ ጨዋ ያሳደገው ከሴቷ ጋር ምን ልታረጊ ታወሪያለሽ? ባሌን እንዴት አድርገሽ የሸጎርሽልኝ ብለሽ ልጠይቀት? እሱን አንቃሽ ጠይቂ። ሴቶቹ ማዋራት ክብራችን አይደለም። ኔቨር ኢን ማይ ላይፍ፣ እኔ ሴት ጠይቄ አላውቅም አላቸው። አንዳንድ ሴቶች ጭራሽ ደውላችሁ ስፒከር ላይ አድርጋችሁ ባለሽንና ሴቷን የምታገጣጥሙ፣ ይኸው እራት በያያልሽ፣ ኖኖ አምኖት ዘዋን ታዝበሽ ነው፣ አይደለም። ምን አይነት ሴት ነሽ ግን? ነገ በአንቺ ይደርሳል ብለሽ የጻፍሽው እኔ ባሌን ከአንቺ ጋር ተደርቤም አላማ። ምናልባት ትላንት ላንቺ መጥፎ ሰው ሊሆን ይችላል ዩኔቨር ነው። ዛሬ ተለውጦ ሊሆን ይችላል። እኔ ባሌን ከአንቺ ጋር እንዳማ እጅ ላይ ያለ ሰው ከአንቺ ጋር ላማ፣ አንቺ አማሹ ስለሄደ ነው አብራችሁ እያላችሁማ ችለሹ ኖረሻል። የፈለግሹ ቤት ችለሹ ኖረሻል። እኔ ኔቨር ኔቨር አላረገው ኢን ማይ ላይፍ አምች አላቅም። ጭራሽ ከሴት ጋር አብራው ከነበረች ሴት ጋር ላማልሽ ገባይኔ አልኩሻል ስጽፊኒ ሴት ሆነሽ እንዴት እንዴት ያለሽ ሴት ሆኝ ምን ልበል በልተነስ አንተ ምስታለክ እቃክን ያዝ ሚስትክ እየፈለገች ነው ብዬ እንድሸኝ ነው ይፈልክሽ ነው ወይ የፈለክሽውን ነገር ነገር እንደዛ ነው የፈለክሽው እኔ እና እንድሸኝው ምስትክ ተጣብቀሃለች እ ብዬ አስታርቄ አስታርቄ ከዛው ጉቺ በጣም ጥሩ ሰውነች ነች እንደውም አንቺ ህይወት ውስጥ እንዳለሽ ሳቅ ሞር ፍቅር ጨምሮብኛል። እንድታቂ የምፈልገው ነገር አንቺ አሁን ፈልገሽው እየፈለግሽው እንደሆነ ተሰምቶሽ ጸጽቶሽ ባሌን እየፈለግሽው እንደሆነ ሳቅ እኔ ፍቅር ጨምሮብኛል። እኔ ታልሰማሽ በጣም እንድንከባከበውን ያደረግሽን ስራ ጨመርሽብኝ፣ እጭ ስራ በዛሽብኝ። ስራ እስከ ዛሬ እንደውም እንዲህ እንደ ቁም ነገር ራሱ አይቼው አላውቅም ነበር። አሁን ግን ለካ ከባድ ሰው ነው አልኩኝ። አይ አሁን አሁን አሁን በደንብ ጠንቀቅ እንድላረግሽ ትንሽ እኮ ጓብል ከኋላ እየለመናይ ስለሆነ ግልብጥ ሊል ይችላል። እንዳያይ ጭራሽ ይጭራሽ እንዳይዞር ነው ማድረግ ያለብኝ አሁን፣ እንዳይዞር አይነት ስራ እየሰራው ነው ያለው። በጭራሽ ዞሩ እንዳያይሽ እንደዚህ አይነት ሰው ዝም ብሎ መስጠት አለ።